ሰውዬው ሲያዘጋጀው እንደዚህ ብሎ ነው። እንዴት ፌሚኒስት የተባሉት እነዚህ ሴት አቆርቋሽ ሴቶችን እናበለጸጋለን ብሎ ግን ሴቶችን ከተፈጥሯቸው የሚያረቋቸው ፌሚኒስቶች ሴታዊ እንቅስቃሴ የሚሰሩት ዳም በስተርስ ናቸው ይላል። ግድብ አፍራሽ ዳም፣ ግድብ፣ በስተርስ አፍራሽ፣ ግድብ አፍራሾች ናቸው እነሱ ይላል። እነዚህ ግድብ አፍራሽ የሆኑት በሴት መብት ሰበብ፣ እኩልነት ሰበብ የመጡት አቀንቃኞች፣ አክቲቪስቶች የእንግሊዝ ቤተክርስቲያንን እንዳትጠገን መጠገን ወደማትችልበት ደረጃ አድርሰው እንዴት እንዳፈረሷት ነው ጽሑፉ። ዳምበስተርስ ያለበትን ምክንያት አሁን እናያለን። ግድብ አፍራሽ ለምን አላቸው? እነዛ የሴቶች መብት እንቅስቃሴ የሴቶች መብት አቀንቃኝ ናቸው። ለምንድን ነው ግድብ አፍራሽ ያላቸውን እ ግድብ አፍራሽ ያለበት ምክንያት ምንድን ነው? በወቅቱ እሱ መነሻ ሀሳብ አድርጎ የወሰደው የሁለተኛው ዓለም ጦርነት ላይ ግድብ የሚያፈርሱ አውሮፕላኖች ነበሩ። የሁለተኛው ዓለም ጦርነት በማና በማን ነበር? በጀርመንና በጀርመንና አሜሪካ፣ እንግሊዝ፣ ፈረንሳይ፣ ራሽያ አይደለ? ጀርመንን በኋላ እነ ጣሊያንና ጃፓን ካይንዶፍ አግዘዋታል ባይችሉም እንኳን ማለት ነው። ግን እንደዛ ነበር ሁለት ወገን። የዓለም ጦርነት የተባለው እንግዲህ በዓለም ላይ ያሉ ሁለት ጎራ የተከፈሉ መንግስታት፣ ሀገራት የተጋበዙበት ጦርነት ስለነበር ነው። ስለዚህ እኛ እዚህ ጋር ግን ለዚህ ጥናታችን ለዚህ ምርምራችን ሁለቱን ሀገራት ብቻ እንወስዳለን፣ ጀርመንና እንግሊዝን እንግሊዝን እንወስዳለን። በ በ19 ዎቹ አካባቢ ጀርመኖች ከፍተኛ ጦር ያዘጋጁ ነበር። በጣም ከፍተኛ ጦር፣ በጣም ብዙ ምርት ያመርታሉ። የጦር ምርት ታንኩን፣ መሳሪያውን፣ ክላሹን፣ ቦምቡን፣ አውሮፕላኑን። እንዲሁም ደግሞ ወጣቱ በአጠቃላይ ውትድርና መግባት ግዴታ ነበረበት፣ እና በጣም ብዙ ሰራዊት ነበር። በጣም ብዙ ሰራዊት ያዘጋጁ ነበር አይደለ። ያ ሰራዊት በተለያየ ጊዜ ማርች ያደርጋል። ሰላዮች ያንን ማርች ያሉ ያንን ሰልፍ ያሉ የወታደር ሰልፍ ያሉ የአውሮፕላን ሰልፍ ያሉ እና ጀርመን ምን አስባን ይሄ ሁሉ ዘመቻ ይሄ ሁሉ ወታደር ያዘጋጀችው ይሄን ሁሉ ጦር መሳሪያ ያመረተችው ወደሚል ጥያቄ ያመራሉ ማለት ነው። እንግሊዛውያኑ፣ ፈረንሳውያኑ ሌሎቹም በተለይ ደግሞ እንግሊዛውያኑ። ከዛ ይሄን መሳሪያ እያመረቱ በገፍ የሚመረት መሳሪያ ወጣቱን ወታደር የሚያረጉበትን መንገድ እያዩት፣ መሪያቸውስ ደግሞ ማን ነበረ? መሪያቸው ሂትለር ነበር። እንግዲህ መሳሪያዎቹን ለመጠቀም ሰራዊቱንም ወደ ጦርነት ግንባር ለማሰማራት ምንም የማያቅማማ ሰው ነው። አይደለ ታውቃላችሁ ጨካኝ ነው ቆራጥ ነው ሌላ ጉዳይ እሱ የኛ ኢሹ አይደለም ግን ይህንን መሳሪያና የሰው ኃይል ከመጠቀም ወደኋላ አይልም ምንም ነገር ለማድረግ ማንም ቢመጣበት በእንግሊዛውያኑ በኩል ደግሞ ማን ነበረ ዊንስተን ቸርችል ቸርችል ነበር በእንግሊዛውያኑ በኩል ስለዚህ ምን ያስባሉ እነሱ እንግሊዛውያኖች እንግዲህ የተለያየ ስትራቴጂ ይቀርጻሉ ለጦርነቱን ለመጋፈጥ ከሚቀርጿቸው የተለያየ ስትራቴጂ ውስጥ ውስጥ አንድ ኦድ ነገር ነበረ ምንድነው የሚያዩት ጀርመኖች ይህን ያክል መሳሪያ ይህን ያክል የጦር መሳሪያ ታንኩንም መኪናውንም የጦር አውሮፕላኑንም ጥይቱንም የእጅ የነፍስ ወከፍ መሳሪያውንም እንዴት ነው እንደዚህ ሊያመርቱት የቻሉት? ምን ተጠቅመው ነው? ወደዛ ምርምር ይገባሉ። እነዚህን ሁሉ መሳሪያዎች ለማምረት ብረት የተባለው ስቲል የተባለውን በገፍ ማምረት ያስፈልጋል። ምክንያቱም መኪናዎቹም አውሮፕላኖቹም ታንኮቹም በስቲል ነው የሚሰሩት። ስለዚህ ብረት ማምረት ግድ ያስፈልጋል። ብረቶቹን ደግሞ ለማምረት የብረት ማምረቻ ፋብሪካ ያስፈልጋል አይደለ። ፋብሪካዎቹን ደግሞ ለማቋቋም ለፋብሪካዎቹ ኤሌክትሪክ ሰፕላይ የሚያደረግ ፕላንት ያስፈልጋል አይደለ። እንደገና እሱ ብቻ አይደለም። ብረቶቹን ለማምረት ራሱ ከፍተኛ የውሃ መጠን ያስፈልጋል። ስቲል ሲመረት በጣም ብዙ ውሃ ይፈልጋል። እንግዲህ በዛ ጊዜ አሁን ላይ አርግ አላውቅም። በዛ ጊዜ ስቲል ለማምረት በጣም ከፍተኛ የውሃ አቅርቦት ያስፈልጋል። የስቲል ፕሮዳክሽኑ ራሱ ማለት ነው። ስለዚህ አሁን እነሱ ከጦርነቱ ወጣ ብሎ አይናቸው ዞር አድርገው ሌላ ነገር ማየት ጀመሩ። ምንድን ነው ማየት የጀመሩት? ይህንን የብረት ሰፕላይ ብናቆመው፣ ብናቋርጠው፣ ይህንን የብረት ምርት ብናስተጓጉሎ ብናስተጓጉሎ ብረቱ ካልተመረተ መሳሪያ አይመረትም ማለት ነው። ታንኳ አይመረትም፣ አውሮፕላኑ አይመረትም፣ ጥይቱ አይመረትም፣ የነፍስ ወከፍ መሳሪያው አይመረትም። ስለዚህ ብረቱ የሚመረትበት ፕላንት ጋር ሄደን ፕላንቱን እናጥፋ ተባለ። ፕላንቱን ከማጥፋት እስ ደግሞ ፕላንቱን ከማጥፋት የብረት ማምረቻ ፕላንቱን ከማጥፋት ለብረት ማምረቻው ፕላንት ኤሌክትሪክ ሰፕላይ የሚያደርጉ ዳሞች አሉ፣ ግድቦች አሉ። ስለዚህ አንድ ትልቅ ግድብ እዚህ ጋር ካለ ምናልባት አላቅም መቶ ወይም ደግሞ ሀምሳ ፕላንት በተፋሰሱ ስር ይኖራል ማለት ነው። ከሱ ፓወር የሚያገኙ ማለት ነው። ስለዚህ ፕላንቶቹንም እየሄዱ የመሳሪያ ማምረቻ ፕላንቶቹን እየሄዱ በጥይት ከመምታት ወይም በአየር ከመደብደብ በቀላሉ ግድቡን መምታት የተሻለ ነው። ዋንስ ግድቡን ከመታ ነው አንደኛ ሃይድሮኤሌክትሪክ ፓወር አያገኙ፣ ሁለተኛ ውሃም አያገኙ። ግድቦቹ የሚያቆሩት ውሃ ለፋብሪካዎቹ እንደ ግብአትም ጭምር ነው። እስቲል ለማምረት ማለት ነው። ይህንን ብረት ለማምረት የሚገርማችሁ አንድ ቶን ብረት በየትኛው መለኪያ በየትኛውም ማግኒቱድ ብትወስዱት አንድ ማግኒቱድ ብረት ለማምረት መቶ ማግኒቱድ ውሃ ያስፈልጋል። ዊች ሚንስ አንድ ቶን ብረት ለማግኘት ለማምረት መቶ ቶን ውሃ ሰፕላይ መደረግ አለበት፣ እያቸው እንግዲህ አሁን ግድቦቹ የሃይድሮኤሌክትሪክ ፓወር ማመንጫ ብቻ ሳይሆን የውሃም ሰፕላይ ናቸው ለፋብሪካዎቹ። ውሃዎቹ ፋብሪካ ውስጥ ገብተው የብረቱን ስራ ያቀላጥፋሉ፣ የተለያየ ስራ ይጠቀሙበታል። እናየዋለን። ግድብ እንግዲህ አሁን እዚህ ጋር ስላችሁ ምን እናደረጋለን? ግድቡን እንፈልገዋለን በደንብ ተከተሉኝ። እሺ ጥሩ ነገር ታገኙበታላችሁ ብዬ አስባለሁ። ግድቡን ስለ ግድቡ ልንገራችሁ። ግድብ የሚባለው ነገር በአይነ ህሊናችሁ ስትስሉት ትልቅ ውሃ የሚያቁር ገንዳ የሚመስል ነገር ነው፣ አይደለም ኮንስትራክሽኑ በጣም ትልቅ ነው። ያው የእኛን ለምሳሌ የትልቁን ህዳሴ ግድብን ብታዩት አገር ትልቅ ሀይቅ ነው የሚሰበስበው በኋላ ላይ ውሃው ሲጠራቀምና ሲሞላ። ስለዚህ ያ ግድብ የምንለው ነገር መጀመሪያ የሚፈሰውን ወራጅ ውሃ ወንዙን እንቅፋት የሚሆንበት ይሰራል አይደል። ለምሳሌ በትልልቅ ህንፃዎች ተራራዎች መካከል ከሆነ የሚያልፈው በጎርጅ መካከል ከሆነ የሚያልፈው እነዛ ጎርጅ እምላችሁ ሸለቆ እምላችሁ ጠባብ አድርጋችሁ እንዳታስቡት። ለምሳሌ ስፋቱ ከጦር ኃይሎች እስከ መገናኛ የሚያክል ጎርጅ ሊሆን ይችላል። ጦር ኃይሎች ጋር ትልቅ ከፍተኛ ተራራ ሊኖር ይችላል። መገናኛ ከፍተኛ ተራራ ሊኖር ይችላል። በመካከላቸው በዚህ መካከል በዚህ ስፔስ ውስጥ ውሃ ሊያልፍ ይችላል አይደለ። ስለዚህ በጦር ኃይሎችና በመገናኛ ተራራዎች መካከል ያለው ተራራ የሚጠብበት ቦታ ተፈልጎ እዛ ይገደባል ማለት ነው ግንብ ይሰራልስለዚህ ስለዚህ ይሄ የሚፈሰው ኳ እዚህ እየተጠራቀመ እየተጠራቀመ የሚፈጠረው ሀይቅ እንግዲህ አርቲፊሻል ሀይቅ ሰው ሰራሽ ሀይቅ ትልቅ ይሆናል ማለት ነው። ግድብ የሚባለው እነዚህን ሁሉ ነገሮች ይይዛል። ያ እንቅፋቱን የሚገነባውን ኮንስትራክሽኑን፣ በብረትና በስቲል የሚገነባውን ዙሪያው እንትኖቹ ተራራዎቹ፣ ድንጋዎቹ ራሳቸው የግድቡ ሃይድሮኤሌክትሪክ ፓወር ማመንጫው፣ ከስር መያዣ አውታሮቹ፣ እነዚህ ሁሉ ግድብ ነው የሚባሉት ስሙ ያቺ የታጠረችባት ብቻ አይደለችም። እንግዲህ ፒክቸር ስለሌለ ነው እንጂ ቢኖርን አሳያችሁ ነበር። ያው ፖር ፕሮጀክተሩ እዚህ ላይ አለ። ያቺ አጥሯ ብቻ አይደለችም ግድብ የምትባለው። ተገደበ ሲባል ገደበን ሲባል በእርግጥ እሷ ነች ገደቧ እሷ ነች፣ ግን ይሄ የውሃ ማቆሪያ ግድብ ስሙ ሁሉንም ሴቱንም ነው የሚይዘው፣ እንዳለ ያቺ እንቅፋቷንም ለግንባታ የተጠቀሙባቸው የተለያዩ ዙሪያ ያሉትን መደገፊያዎችንም ጭምር ያጠቃልላል ማለት ነው። ግድብ ስንል እንግዲህ እነዚህ ግድቦች ለፋብሪካው ውሃ አቅርቦት፣ ከመብራት አቅርቦቱ በተጨማሪ የውሃ አቅርቦትም አለ። መብራት አቅርበው ውሃ ባያቀርቡ ብረት መመረት አይችልም። መብራት አቅርበው ውሃ ባያቀርቡ ብረት መመረት አይችልም። ብረቱን በጣም በግለት እንትን አይታቸዋል የስቲል ፋክተሪ ዩቲውብ ላይ ምናምን፣ ብረቶቹ ግለው ነጭ ቢጫ ፍም መስለው ሲያመርቷቸው ማለት ፍም መስለው ነው የሚወጡት። በዛ መልክ ነው ሞልድ የሚያደርጓቸው። እንደዛ ፍም ካልሆኑ ሞልድ አይደረጉ ማለት። ወደ ፌሮም ቢሆን ወደ ሌላ ሺትም ቢሆን፣ ጠፍጣፋ እንደ ወረቀት፣ እንደ ጋዜጣ የሚያመርቱትም ቢሆን መጀመሪያ በጣም ፍም ሆኖ ነው የሚመረቱት። ከዛ በኋላ ነው ወደሚፈልጉት ቅርጽ የሚያዘጋጃቸው። ካዘጋጃቸው በኋላ ማቀዝቀዣ፣ እላቸው ላይ የተከማቸውን ክረስት ነገር የሚፈቀፈቅ ነገር አለ ቅርፊት ነገር፣ እሱ ማጽጃ ምናምን ይጠቀሙበታል። ውሃውን ማለት ነው። ለማቀዝቀዣም ለማጽጃም ይጠቀሙበታል ውሃውን። እንዳልኳቸው እንግዲህ አንድ ቶን ብረት ለማምረት መቶቶን ውሃ ያስፈልጋል። የሚገራርሙ ፎቶዎች ነበሩ፣ የታንኮቹ ፎቶዎች፣ ፋብሪካዎቹ ምን እንደሚያካክሉ እዚህ ጋር ነግበረ ያው ይቀራል ኤኖስ ወደ እንትኑኒድ ወደምናወራው ነገር ለዚህ ዓላማ ታስቦ ግድቦች ሊመቱ ነው። እንግዲህ አሁን አልኳችሁ ጀርመኖች የጦር መሳሪያ እያመረቱ ነው። የጦር ሰራዊት አዘጋጅተዋል። ያንን የጦር ሰራዊትና የጦር መሳሪያ የት ነው የሚወስዱት? ግንባር ነው የሚወስዱት፣ መዋጋ ግንባር ላይ ግድቡ ጋር ምንም አይሰሩ ግድቡ ያለው የትና የት ነው? ፋብሪካ ያለው የትና የት ነው? ከዛ እየተመረተ ግንባር ነው የሚሄደው። ጠላትን የሚጠብቁት እዛ ግንባር ላይ ነው። እንግሊዞች ግን እሱን አይደለም እያሰቡ ያሉት። እንግሊዞች ደግሞ ከኋላ ግድብ ለመምታት ነው የሚመጡት። ስለዚህ ይህንን እንግዲህ ሰላዮች ልከው ጥናት ተካሂዶ ምን ምን ያክል ውሃ እንደሚይዙ ጉዳታቸው ምን ያክል ሊሆን እንደሚችል ቢፈርሱ ግድቦቹ ተብሎ ታስቦ ሶስት ግድቦች ተጠኑና የሞሄን ግድብ የኤደር ግድብ እና የዛርፊ ግድቦች እንዲመቱ ፈቃድ ተገኘ። መጀመሪያ ትንሽ ተወ ሞክተውበት ነበር፣ ከባለስልጣኖች ጋር ከእንግሊዝ ባለስልጣናቶች ጋር ግድብ መምታት ምንም ጥቅም የለውም እንዳው ሰው መጉዳት ካልሆነ በስተቀር ተብሎ ማለት ነው። ይህን የሚያጠኑ ሰዎች ግን ደግሞ ግድ የላችሁም ኢፌክቲቭ እንሆናለን በዚህ ጉዳይ ላይ ተባብለው የሙሄን ግድብ የኢደር ግድብ እና የዛርፌን ግድብ ለማፍረስ ሄዱ። ግድቦቹ ሲፈርሱ ሲናዱ፣ አሁን ቀድሜ የነገርኳችሁ መጀመሪያ የሚቋረጥባቸው ሃይድሮኤሌክትሪክ ፓወር ነው ኤሌክትሪክ ፓወር ነው ለፋብሪካዎቹ ብረት ስለሚያመርቱት እነዚያ ብረት የሚያመርቱ ፋብሪካዎች ደግሞ መሳሪያ ስለሚያመርቱ ሰዛ ጦርነቱን ያስተጓጉሏል ተብሎ እሱ የ10 ዓመት የ20 ዓመት እቅድ ስለሆነ የያዘው የመጀመሪያው ሀይሮ ኤሌክትሪክ ፓወር ማቋረጥ ነው። ከዛ ውሃ ማቋረጥ ነው ብረት እንዳያመርቱ አይደለ። ግን ከዚህ ያለፈ ከፍተኛ ጉዳት ያደርሳሉ እነዚህ ግድቦች ሲፈርሱ፣ ግድቦች የሚይዙት ውሃ በጣም ከፍተኛ ነው። በጣም ከፍተኛ ግድቦች ሲፈርሰው ዜና አይታቸው ነ ነገሩ በቅርብ ድ ያን ያክል እንደዚያ ውሃ ሲለቀቅ እናያለን። አይታችሁ ነ ውሃ ሞልቶ በማስተንፈሻ በኩል የግድቡ ውሃ ሲለቀቅ እናያለን። በተረፈ ግን ግድቦች ፈረሱ ማለት ለረጅም ዓመታ ሲፈስ የነበረ ውሃ ተጠራቅሞ ነውና በአንድ ጊዜ የሚፈርሰው የሚፈሰው ረጅም ረጅም ኪሎ ሜትር ይሄዳል። በመቶ ኪሎ ሜትሮች ሊሄድ ይችላል። በዛ በመቶ ኪሎ ሜትሮች ታዲያ ሴት በታችኛው ተፋሰስ ወደ ላይኛው ተፋሰስ ምንም አይሰራም። ወደ ታችኛው ተፋሰስ ያሉትን ማንኛውንም መሰረተ ልማት፣ ሰው፣ እንስሳ፣ እጽዋት ሁሉንም ነው ድራሹን የሚያጠፋው። የማያገኘው ንፋስና ፀሐይን ብቻ ነው። ስለዚህ እሱ ፈሰሰ ማለት እንግዲህ ሃይድሮኤሌክትሪክ ፓወር ይቋረጣል። ለፋብሪካዎቹ የውሃ አቅርቦት ይቋረጣል። እሱ ብቻ ሳይሆን እንግዲህ ከበዛ በተገደበው ውሃ ይጠቀሙት የነበረው እርሻ፣ ንጹህ ውሃ መጠጥ ምናምን ሁሉ ይቋረጣል ማለት ነው። እንዳው ለዚህ ምሳሌ አንድ በነግራችሁ እንትኑን ኮንትራስቱን እንድታዩት እንድታገናዝቡት ማለት ነው። በ1975 ዓመተ ምህረት አካባቢ በቅርብ ይሄ አሁንም ነግራችሁ በ1940 ዎቹ የተፈጠረ ነገር ነው። በሁለተኛው ዓለም ጦርነት ይሄኛው ለምሳሌ ግን የምጠቅስላችሁ የቻይና በ1975 ዓመተ ምህረት አንድ ግድብ ፈርሶባቸዋል። ይሄ ማኦ እያለ ማኦ ሪቮሉሽናሪ ታውቁታላችሁ አይደለ? እሱ እያለና አንድ ግድብ ፈርሶባቸው በሱ ወቅት በጣም ብዙ ግድቦች ሲሰሩ ነበረ። በችኮላ በቃ ልማት ምናምን ፕሮግሬሲቭ ተብሎ እሱ ማለት ነው። እና አንደኛው ግድብ በዓመት የሚዘንብ ዝናብ በዓመት መዝነብ የሚችል የዝናብ መጠን በአንድ ቀን ዘነበና፣ አንድ ግድብ ተናደ። ሌሊት ላይ ተናደ፣ ሰው ሁሉ በተኛበት ያ ግድብ ተናደ። በአንድ ቀን 26000 ሰው ነው ያለቀው፣ ጎርፉ መጥቶ ሲጠራረገው ማለት ነው። ጎርፉ ማለት እንግዲህ እንደዚህ ሕንፃ ነው ጎርፉ የሚሄደው እንጂ እንዲህ ትንሽ ነገር አታስቡት። በጣም ትልቅ ውሃ ነው የሚያጠራቀሙ ያ የፈሰሰ ውሃ ወደ 80 ከዛም በላይ ኪሎ ሜትሮች ነው የሮጠው። የሱ ግድብ መፍረስ ሌሎቹ በሱ ስራ ያሉትን ግድቦች እያፈረሰ ሁላ ነው የሄደው። 26 ሰው ሲሞት የሚገርማችሁ ነገር በጎርፍ አደጋ ብቻ 26 ሰው ሲሞት 145 ሺህ ሰው ደግሞ ከዚህ ጋር ተያያዥ በሆነ ቀጥተኛ ባልሆነ ጉዳይ ሞቷል። በምን ብትሉ በውሃ ወለድ በሽታ፣ በረሃብ፣ በጥም ውሃ ከቧቸው ሰው እነሱ ጋር መድረስ አቅቶት እነሱ ጋር ምግብ እንዳያቀርብላቸው መጠጥ እንዳያቀርብላቸው በውሃ ተከበው እዛው ሞቶ የቀሩ ሰዎች ነበሩ ደረቅ መሬት ላይ ማለት ነው ወይም ደግሞ ከፍተኛ ቦታ ላይ ተቀምጠው ውሃ ሰው ሳይደርስላቸው ቀርቶ ስለዚህ አስቡት ይሄ የቻይና ሀገር ይሄ ግድብ ፈረሰና የውሃ ወለድ በሽታ ረሃብ እና ጥም ሌሎችም ኢንፌክሽኖች ምናምን ልክ እንደ ኮሌራ አይነት ነገሮች ሰውን ገደለው ልክ እንደዚህ አይነት ጉዳት ያደርሳል። ሳ ግድብ ሲፈርስ ማለት ነው። ከዛ በኋላ በነገራችን ላይ ከሁለተኛው ዓለም ጦርነት በኋላ ኢንተርናሽናል ስምምነት አለ ትሪቲ አለ። ማንኛውም ሀገር ጦርነት ውስጥ ቢገባ ግድብ አይመታም። ግድብ የመታ ሰው ጠላቱም፣ የጠላቱም ጠላት ሁሉም ጠላት ይሆንበታል ለዛ ሀገር ማለት ነው። ዓለም አቀፍ ስምምነት አለ። ስለዚህ እንግሊዞች ግድቦችን ለመምታት ፈለጉ። አስቡት እንግዲህ ወዴት እንደምንሄድ ታያላቸው። እንግሊዞች ግድቦችን መምታት ፈለጉ። የብረት ፋብሪካዎች ለምርት የሚሆናቸውን የውሃ አቅርቦት፣ የሀይል አቅርቦት ያሳጣቸዋል። ከዛ ባሻገር ደግሞ ምናለን ተፋሰሱ ላይ ተፋሰሱ ላይ ያሉትን ማንኛውንም ያገኘውን ፋብሪካ ሁሉ እየጠራረገ ይሄዳል። አሁን በፊት ሃይድሮኤሌክትሪክ ፓወር በማጣት ውሃ በማጣት ፋብሪካዎቹ ስራ ያቆማሉ ነበረ። አሁን ግን ግድቦቹ በደንብ ተነደው ውሃቸው ሙሉ በሙሉ ከወጣ በሱ ስራ ያሉት በተፋሰሰ የሚገኙት የትኞቹ ፋብሪካዎች ለምን ሰላሳ መቶ አይሆን ጠራርጎ ይወስዳቸዋል ማለት ነው። ስለዚህ ይሄ ሁሉ ግምት ውስጥ ገባና ግሪን ላይት ተሰጣቸው እንዲሄዱ አጥቂዎቹ ማለት ነው። አየር ኃይሉ ነው ይህን ነገር ሚሽን እንዲወጣ የተሰጠው። ግን ትልቁ ችግር የምንመጣ ግድብ ጋር ሲመጣ ግድቦች እንደዚህ ቀላል አይደለም ለመፍረስ ግድቦች ቀላል አይደሉም። የተለያየ አሰራር አላቸው ግድቦች ሲሰሩ፣ ግን በተለይ ጠንካራ በጣም ጠንካራ የሚባለው ግድብ እንደዚህ ይሰራል። ከላይ አታዩትም። ከላይ ይሄንን ብቻ ነው የምታዩት። እዚህ ጋር ያለችውን ብቻ ነው የምታዩት። ከውሃው በላይ ያለውን አካሉ ከላይ ታዩታላችሁ። በዚህ ላይ ምናልባት መኪና ሊሄድ ይችላል ሰፊ ስለሚሆን ምናምን፣ መኪና ሊሄድ ይችላል። እና እችን ፓርት ብቻ ነው የምታዩት። ወደ ስር ሲገባ ግን እንደዚህ ያለ ነው። ግድቡ እንደዚህ ይሆናል። በጣም ጠንካራ የሚባለው ግድብ ማለት እንደዚህ ሲሆን ማለት በዚህ በኩልም ውሃ መቶ እሱ ላይ ቢናድበት ያው እዚህ ጋር ውሃ ተሸክሟል አይደለም ውሃ ተሸክሟል። ቢደበደበው ሞገዱ ምንም አይሆንም። በምንም ቢመታም ደግሞ ለምን ይሄ ሁሉ እዚህ ውስጥ ያለው ኮንክሪት እና ብረት ነው የሚሆነው። ከዛ ያለፈ እንደዚህ የሚባል እንደዚህ አይነት ነገሮች አሉ። እንደዚህ አይነት ብቻ አሉ። እንደዚህ አይነትም ደግሞ ግድቦች አሉ። ለማሳየት ያህል እንግዲህ በስል እነዚህ ግድቦች አሁን በጣም ያስቸገራቸው አየር ኃይሉ ይህንን ሀሳብ ያምጣ እንጂ እነዚህን ግድቦች ማፍረስ የሚችል አይደለም። ትንሽ በቀላሉ እንኳን ጉዳት ማድረስ የሚችል ቦምብ የለም በወቅቱ እንኳን ሊያፈርሳቸው ማፍረስ አይታሰብም፣ እንኳን ሊያፈርሳቸው በወቅቱ ያላቸው 230 ኪሎ ግራም የሚመዝን ትልቁ ቦምብ የተባለው እሱ ነው። የእሱን የ230 ኪሎ ግራሙን ቦምብ መቶ ቢጥሉበት ግድቡ ምንም አይሆንም። ስለዚህ ሌላ ቦምብ ሞዲፋይ አድርገው መስራት ነበረባቸው ማለት ነው። ይሄ ሌላ የቤት ስራ ሆነ ማለት ነው። ይህንን ስራ ስድስት ዓመት ነው ያጠኑት እንግሊዛውያን። አስቡ ስድስት ዓመት ይህንን ሀሳብ አንተ እንግዲህ አመንጭተህ በወቅቱ ለነበረው ለጦር መሪ አቅርበህ አምኖበት ያውም ሁለት ዓመት ሪጀክት ተደርጎ ተመልሰው ከሁለት ዓመት በኋላ ነው የተፈቀደላቸው፣ እንዳልኳችሁ ጓሄድ የተባሉት ከዛ በኋላ ስድስት ዓመት ነው ያጠኑት። አስቡት እነሱ ዓላማቸው ዓላማቸው ጀርመንን ማጥፋት ስለነበር የጀርመንን አቅም ማዳከም ስለነበረ ስድስት ዓመት ማጥናት ለነሱ ብዙም አላስጨነቃቸው። ስድስት ዓመት ግን ቁጭ ብሎ ዲዛይን ሲሰሩ ነበር። ይሄ ብቻ አይደለም፣ ይህንን ስድስት ዓመት ሲያጠኑ የራሳቸው አንድ የናቋት ግድብ ነበረች። እሷ ላይ መለማመጃ አድርጓት ግድቧ ሙሉ በሙሉ አፍርሷታል። እንግሊዛዊ የራሳቸውን ግድብ ማለት ነው። መለማመጃ ትዛት ኤክስቴንት አስበውበታል። አያችሁት? ኤፌክቲቭ ከሆንን እዚች ግድብ ላይ ኤፌክቲቭ ከሆኑ ኮንሴፕቱን ማለት ነው፣ ኮንሴፕቱን ኤፌክቲቭ ከሆንን እዛ ስንሄድ ያ ግድብ ላይ ውጤታማ እንሆናለን። ሶስት ግድብ ካፈረስን በቃ ጀርመን እንትኗ የጀርባ ጥንቷ ደቀቀ ማለት ነው። እንግዲህ የወቅቱ ሀሳባቸው ማለት ነው እነሱ። ስለዚህ ለዚህ ሚሆን ቦምብ ማዘጋጀት ጀምሩ። እንዳልኳችሁ እዛች ግድብ ላይ ተለማመዱ። ቦምቡ የታሰበው ቦምቡ የታሰበው ይሄ ነው አደለ። ግድቡ እንግዲህ እንዳልኳችሁ ለምሳሌ ይሄ ከሆነ ያቆረው ውሃ በዚህ በኩል መልቀቂያ ሆነ ሃይድሮሊክ ፓሩ እዚህ ጋር ያለው የተገደበው ግድብ ወደዚህ ነው ውሃው። ቦምቡ እዚህ መርቶ ከስር ትንሽ ግንቡን እንዲሰነጥቀው ከተቻለም እንዲያፈርሰው ነው ሀሳባቸው። ግን ችግሩ የፈለጉት ምንድን ነው ቦምቡ እዚህ ጋር ሲወድቅ አውሮፕላኑ ተንደርድሮ መጥቶ እዚህ ጋር ሲወድቅ እዚሁ ጋር እንዳይቀር ከዚህ ጋር ጀምሮ የተንከባለ ሰርፌስ ላይ እየተንከባለለ መጥቶ ግድቡን እንዲመታና እንዲሰነጠቀ ታሰበ። ይሄ ቦምብ ተሰራ። ለመጀመሪያ ጊዜ የተሰራ ቦምብ ነው። አሁንም ድረስ እንደ ቅርስ እንደ ጀብድ ይወራላቸዋል። ያው ቦምቡን የሰሩት ባለሙያዎች ማለት ነው። ነጣሪ ቦምብ ይሉታል እነሱ። ባውንሲንግ ቦምብ ይሉታል፣ ባውንሲንግ ቦምብ ይሉታል። በጣም ከባድ ነው አሰራሩ። የወይን በርሜል ታውቃላቸው፣ አይታቸዋል አይደል? የወይን በርሜል ፊልም ላይ ምናምን። የወይን በርሜል አስመስለ ነው የሰሩት። እና ይሄ ተደረገ። ግንቦቹን ለማፍረስ ግድቡን ለማፍረስ ግንቡን ምን ማድረግ ይበቃል? ተባለ በባለሙያ ሲጠና መሰንጠቅ ይበቃል ግቡ ዋንስ ይሰንጠቅ ግንቡን ማፍረስ አይጠበቅብንም ይሄ የግድቡን ግንብ ማፍረስ አይጠበቅብንም መሰንጠቅ ብቻ ያስፈልገናል ይጠበቅብናል ዋንስ ከሰነጠቅ ነው ማፍረሱ ማን ይሰራዋል ውሃው ይሰራዋል? የተሸከመው ከፍተኛ ክብደት ያለው ፖቴንሻል ያለው ውሃ አለ አይደለ? ስለዚህ የመጀመሪያው ግድብ ተመታ። ለሊት ላይ ነው ሰዓት አካባቢ ላይ የመጀመሪያው ሞሄን ግድብ የተመታው ትልቁ ሞሄን ነበረ። በ12 ሰዓት ውስጥ 116 ሚሊዮን ኪዩብ ውሃ ወቶታል። በ12 ሰዓት ከተመታ እስከሚቀጥለው ነው እስከ ቀኑ ሰዓት ማለት ነው ሚሊዮን ኪዩብ ውሃ ወቶታል። ይህንን ስሰራው ውሃ መዋኛ ገንዳ የጊዮን ውሃን መዋኛ አይታችሁታል? የጊዮን መዋኛን የጊዮን መዋኛ 2500 ሜትር ኪዩብ ነው የሚይዘው። የጊዮን መዋኛ ይሄ ግድብ ከፈረሰ በኋላ የወጣው 116 ሚሊዮን ሜትር ኪዩብ ውሃ የጊዮን መዋኛን 46400 እጥፍ ያክላል ማለት ነው። ውሃው ከውስጡ የወጣው ውሃ የጊዮን መዋኛን ጊዮን ያለውን የውሃ ገንዳ ውሃው 46400 እጥፍ ያክል ውሃ ወጥቷል። ቀጥሎ እንትና ነው የፈረሰው፣ ኤደር ነው የፈረሰው ግድቡ ከዛ ዛርፔ አልፈረሰም። ሶስተኛ ያልኳችሁ ተመታ ብዙም አልተጎዳም። እንዳልኳቸው ግድቦች በጣም ስትሮንግ ናቸው። አለም ላይ የሰው ልጅ ከሰራቸው ስትራክቸሮች በጣም ስትሮንግ እና ትልቅ ሂውጅ የሚባሉት አስፈር የሚባሉት ግድቦች ናቸው እና ሁለተኛው ግድብም ተመታ። ኤኒዌስ ግን ከግድቡ በተለይ ደግሞ የሞሄን ግድብ ከፈረሰ በኋላ እዚህ አዲስ አበባ ላይ የፈረሰው የሞሄን ግድብ የሞሄን ግድብ ውሃ የአቁሮት የነበረ ውሃ የድረስ ጉዳት አድርሷል መሰላቸው በእኛ ከተማ ስለያካው ሞጆ ድረስ ጉዳት አድርሷል። ሞጆ ድረስ ሄዶ ሞጆ ድረስ ያሉትን ሰዎች አፈናቅሏል ወይ ገሏል ወይ ዛ ፋብሪካ ማበላሽቷል ድልድይ አፍርሷል ምናምን ነገር እርቀቱን አስቡት። ኢፌክቱ የኤሌክትሪክ ፓወር ማቋረጥ ብቻ አይደለም። የስቲል ፕሮዳክሽኑ ማቋረጥ ብቻ አይደለም። ውሃው ከወጣ በኋላ ፊዚካሊ ውሃው የሚያደርሰው ጉዳት እንደገና ደግሞ ከዛ በኋላ በተከታታይ ባሉት አመታት ወራት ላይ ደግሞ የኢንፌክሽኑን በሽታውን እንደዛ እንደዛ ደግሞ አስቡት። እና ይሄን ነገር ተሰራ በዛ ወቅት ማለት ነው። ይሄ ፈረሰ፣ ግድብ ፈረሰ። በተለይ የሙሂን ግድብ አንድ የተሰነጠቀና ውሃው ገንፍሎ ወጣ። በጣም ብዙ ውሃ ነበር የያዘው ግድቡን በደንብ ነድሎት አፍርሶት ነው ሄደው። ዛርፔ በመጠኑ ጉዳት አድርሷል። ዛፔ ጭራሽ ጉዳት አልደረሰበትም። ኤደር ግን በመጠኑ ጉዳት ደርሶበታል። የወጣውን ውሃ መንገዶችና ህንፃዎችን ከማፍረስ ያለፈ ሰዎች ላይ ጉዳት አላደረሰም። እሱ ያለበት ተፋሰስ የፋብሪካ ተፋሰስ ስለነበረ 11 ፋብሪካዎች ተደምስሷል። ይሄ ግድብት ፈርሶ ይሄ ግድብ ፈርሶ 11 ፋብሪካዎች ተደምስሷል፣ 114 ከፍተኛ ጉዳት ደርሶባቸዋል። which means በአጠቃላይ ወደ 125 ፋብሪካዎች ጉዳት ደረሰባቸው። ከዛ ውስጥ 11 ሙሉ በሙሉ ተደምስሷል። 25 የባቡር ድልድዮች በጎርፍ ተወስደዋል። 1600 ሰዎች ሞተዋል። ሁለተኛ የተናደው የኢደር ግድብ ደግሞ በዋናነት በወንዝ ላይ የሚንቀሳቀሱ የነበሩ የሀይቅ ላይ እንቅስቃሴዎች፣ የጀልባ እንቅስቃሴዎች እንዲቋረጡ ተደርጓል። በርካታ አራት ያህል ምንጫዎች ተጎድተዋል በሱ መፍረስ ሰፋፊ የእርሻ መሬቶችን ጠፍተዋል። ስለ ግድብ ነው ያወራሁላት። ምንድን ነው የሚዘላብደዋት እስካሁን ድረስ እኔ ራሴ እያወራሁኝ ምንድን ነው የሚዘላብድ ይመስለኛል። ደጋግሜ አንብቤዋለሁ፣ ግን በጣም ይገርመኛል ሰው ያየበት መንገድ። ይህንን ጽሁፍ የጻፈው እንግዲህ ቀድሜ እንዳልኳችሁ የአንግሊካን ቤተክርስቲያን ውስጥ ያለ ጸሐፊ ነው ጸሐፊ ነው። ይህን ግድብ አፍራሽ ያላቸው ፌሚኒስቶችን ነው በሴቶች መብት ንቅናቄ ሰበብ የመጡ የእንግሊዝ ቤተክርስቲያንን እንዳትጠገን እስካትጠገን ድረስ አሁን ያለችበት መጠገን የምትችልበት ደረጃ አይደለም ያለችው። ወደዚህ ያደረሷት እነሱ ናቸው። እነዚህን ሰዎች በግድብ አፍራሽ ቦምቦቹ መስሎ ነው ያስቀመጣቸው። ግድብ አፍራሾቹ ደግሞ አሁን ያልኳቸው በዚህ መልክ የጀርመንን ግድብ ያፈረሱት ናቸው። ሰው የሚያየው ጦርነቱን ነው። እነሱ ግን አርቀውን የሄዱት ፋብሪካውንም ሰውንም እንስሳውንም ኢንፍራስትራክሽኑንም ተመልሶ እንዳይጠገን አድርጎ የሚያፈርሰው የተገደበውን ግድቡ፣ የተገደበውን የታቆረውን ውሃ ስናፈርሰው ነው፣ ግድቡን ስናፈርሰው ነው ብለው ነው ይሰሩት፣ እና ይህን ከዚህ ከፌሚኒስቶቹ ጋር አነጻጽሩታል። ጭብጡ እንግዲህ ለዚህ ምሳሌ ጦርነቱ በጀርመንና በእንግሊዝ በግንባር በነበረው ጦርነት ቢሆንም እንግሊዛውያኑ ወደኋላ ሄደው ግድብ ያፈረሱበትን ኮንሴፕት ጭብጥ ነው እሱ ያመጣው፣ ያንን እንድንረዳ ሰው ጦርነትን እዚህ ፊትለፊት ግንባር ላይ ያስባል። ጠላት ግን እሱን ብቻ አያስብም። ለትውልድ ትውልድ የሚበቃ ጦርነቱ ካለቀ በኋላ እንኳን እርስ በርስ ሰው ራሱን በራሱ የሚያጠፋበትን ሌላ ስትራቴጂ ነበር የተቀረጸው። በዛ ላይ አሁን ጦርነቱ ቢያቆምም እንኳን ቀድሜ እንደነገርኳችሁ የውሃ ወረርሽኙ፣ ረሃቡ፣ ጥሙ ለዓመታት የቻይናውን ብታሳሁን ወዲያው በነዛ በአንድ ቀን በ24 ሰዓት ባልሞላቱ ጊዜ ውስጥ 26 ሰው ካለቀ በኋላ ከዛ በኋላ ባሉት ተከታታይ ወራት ግን 145 ሺ ሰው አልቋል። እንግዲህ ስንት ንጥፍ እንደሆነ አስቡት። እና እንደዛ ነው ያሰቡት። ይህም እሱም ያመሳሰለው ከዛ ጋር ነው። አሁን ግድቡ ላይ ያለውን ነገር ላምጣላችሁ እና ከእኛ ጋር እንዲሄድ አደርጋለሁ። ግድቡ ተገድቦ ስታዩት፣ ፊልም ላይ አይታችሁ ከሆነ ግድብ ጸጥ ረጭ ያለ ነው። ውሃው ጸጥ ረጭ ያለ ሀይቅ ነው። ወራጅ ወንዝ አይደለም አይደለ? ተገድቦ ተቀምጦ ጸጥ ረጭ ያለ ሀይቅ ነው። በጣም ጠቃሚ ነው። ላው ላይ ቀስ ብለው የሚፈሱ የሚሄዱ ጀልባዎች አሉ፣ አሳ የሚያጠምዱ አሉ። ሰዎች ውሃው በማስተንፈሻ ሄዶ እርሻ በመስኖ ያለማል ሃይድሮ ኤሌክትሪክ ፓወር ላይ እየተለቀቀ ኤሌክትሪክ ያመነጫል። ለአዋፍም አዋፉም እዛው ሀይቁ ዳር አካባቢ ይኖራሉ። ለአዋፉ ለሌሎቹ ፍጥረታት ሁሉ በጣም ጠቃሚ ነው። ግድቡ ውስጥ ጸጥ ብሎ ተገድቦ ሳለ ማለት ነው። ያ ማደሪያ የነበረው ግድቡ ማለት ነው። እንግዲህ በግድቡ የተገደበ ውሃ አጥፊና ደምሳሽ የሆነበት አጋጣሚ በምን ተፈጠረ? ግድቡ ሲፈርስ። ውሃው ሰላማዊ በሆነበት ወቅት ላይ አምራች ነበረ፣ አልሚ ነበረ። እላው ላይ አሳ ይለማል ሲወርድም ደግሞ መስኖ ያለማል። ከዛ ያለፈ የተረፈ ደግሞ ሃይድሮ ኤሌክትሪክ ፓወርም ያመነጫል። መቼ አጥፊና ድምሳሽ ይሆናል? ግድቡ ሲሰነጥቅ ወይም ሲፈርስ። እንግሊዛውያኑ ግድቡን አፍርሰው ውሃውን ከተቆረበት ቦታ አውጥተው ወደ አጥፊነት መሳሪያ ለመጠቀም ግድቡን ማፍረስ አልነበረም ሀሳባቸው ወይም ደግሞ ተልቋቸው ያው ግድቡን ማፍረስ ነው የሚፈልጉት ግን ግድቡ ማፍረስ በጣም ከባድ ስለሆነ ምን ማድረግ ነበር ይፈልጉት ግድቡ መሰንጠቅ ብቻ ነው የሚጠበቅባቸው በዛ ቦም ይመቱታል ታች ላይ ክራክ ይፈጥራል ዋንስ ክራክ ከፈጠረ ግድቡ በጣም ትልቅ ነው ሂዩጅ ነው ክራክ ከፈጠረ ግድቡ ተሸክሞት ነበረው ውሃ ያ ግንብ ተሸክሞት ነበረው ውሃ ራሱ ገፍቶ ይከፍተዋል ለምን እንዳይወጣ እንዳይሄድ ነፃነቱን እንዳያገኝ የከለከለው ያ ግንብ ነበረ አይደለ ያቺ ግንብ ዋንስ ክራክ ስታገኝ ግድቡን የሚያፈርሰው ውሃው ነው እንጂ ቦምቡ አይሆንም። ተረድታችኋል? እነሱም ይህን ስለሚያውቁ ክራክ መፍጠር ብቻ ነበር የፈለጉት እና ቦምቡን የፈለጉት ውሃው ላይ እየነጠረ እየነጠረ መጥቶ እዚጋ ሲደርስ እንዲሰምጥ፣ ከዛ እዚህ ቂጡ ላይ ግድቡን እንዲመታው፣ ሶዛ ትንሽ ክራክ ብቻ እንዲፈጥር። ዋንስ ከታች ላይ ድረስ ትንሽ ክራክ አገኘ የተሸከመው ውሃ ያ ብዙ ሜትር ኪዩብ ውሃ ግድቡን እራሱ ያፈርሰዋል። ያ ነበር የታሰበውና ያ ኃይሉ በግንቡ በገዳቢው ግንብ ማለት ተይዞ የነበረው ውሃ ያችን ስንጥቅ ሲያገኝ ግንቡን ላይመለስ ላይታደስ አድርጎ ነው የሚያፈርሰው። ከዛ በኋላ መመነሳት አይችልም። አድሶታል። ጀርመኖች በእርግጥ ግን ያደሱት ያው ከዛ በኋላ ነው፣ ከአመታት በኋላ ወይም ከወራት በኋላ አድሶታል። ተራባርቦ ወታደሮቻቸውን ልቀው። በዛ ወቅት ግን ግድቡ እየፈረሰ ባለበት ሰዓት ላይ ውሃውን መመለስ መታደግ አይችልም ማንም ሰው እዛ። ውሃው ፈርሶ ካላለቀ በስተቀረ ከዛ ወጥቶ ካላለቀ በስተቀር ማንም ሰው እዛ ጋር መድረስ አይችልም። ተራራ የሚያክል ፎቅ የሚያክል ውሃ እየገነፈለ ማለት ነው። ስለዚህ ሰው ሰራሹ ግድብ ሲፈርስ ጥፋቱ ይህንን መሰለ። እንግዲህ እኛ አሁን ወደ ተፈጥሯዊ ግድብ ልንመጣ ነው። ግድቦቹ ለመፍረስ መሰንጠቅ እንደበቃቸው ሲሰነጠቁ፣ የማፍረሱ ስራ በውሃው እንደተፈጸመ የሚመታው ውሃው ሳይሆን ውሃውን እንዲለቀው ገድቦ የያዘው ግድብ ነው፣ ግንብ ነው የሚመታው፣ አይደል እንድትሰነጠቅ ዱዩቲንክ እንግሊዛውያን ይህን ግድብ ሊመቱ ሲመጡ እንበልና ማለት እንበል ተራ እንበልና ይህን ግድብ ሊመቱ አቀዱ። ልክ ስድስተኛው ዓመት ላይ ጨረሱና ግድቡን ለመምታት የሚቀጥለው ሳምንት ምናምን ስኬጁል ተደረገ። የሚቀጥለው ሳምንት ላይ ውሃው ተኖብ ቢያልቅ ግድቡን ያፈርሱታል? አያፈርሱት። ምን ያደረግላቸዋል? ምክንያቱም አደጋ እንዲያደርስ የተፈለገው የግድቡ መፍረስ በራሱ አይደለም ውሃው ነው አደለ? ስለዚህ እነሱ ግድቡን ሰንጥቀው ትንሽ ግድቡን በመሰንጠቅ እድል ፈንታ የሰጡት ውሃ ግድቡን አፍርሱት፣ ግንቡን አፍርሱት፣ ከዛ አልፎ ተርፎ ሌላ ጥቃት እንዲያደርስ፣ አደጋ እንዲያደርስ ነው የፈለጉት፣ ውሃውን ማለት ነው። ስለዚህ ውሃውን መጠቀሚያ ፈረስ ነው የሚፈለጉት፣ እንደ ፈረስ ነው የተጠቀሙበት፣ አደጋ የሚያደርሰውን ማለት ነው። ስለዚህ ውሃው ስላለ ነው ግድቡ ግንቡ የተመጣው። ውሃው በጠንካራ ግንባታው ከፍተኛ በሆነው ግድብ ተይዟል አደለ? አሁን እኛ ጋር እንምጣ። ግድቡ ይህንን ራሴ እየመሰልኩ ነው የማመጣላችሁ፣ ወደ ምፈልገው ጭብጥ ለመውሰድ ማለት ግድቡ ስልጣን አለው ብዬ አስቀምጣለሁ። ስልጣኑ ምንድን ነው መሰላችሁ? ከፍታ ነው። ስልጣን ስንል ከፍታ ነው አደለ። ስልጣን ስንል አሁን እኔ ስልጣን አለኝ ከእናንተ ስል ከእናንተ ከፍ ላለሁ ማለት ነው። ያው በቁመት አይደለም በፓወር አይደለም በአለኝ ኦቶሪቲ። ስለዚህ ግድቡ ስልጣን አለው ወይም ግንቡ ስልጣን አለው ከግድቡ፣ ግንቡ ስፔሲፊካሊ ግንቡ ስልጣን አለው። ስልጣኑ ከፍታው ነው። ደሞር ከፍታ ባለው ቁጥር ውሃውን በደንብ ማቆር ይችላል፣ አይደለ ከእሱ ከፍታ በላይ ውሃ ሄደ ማለት ባለጌዋ ነው፣ ግድቡን ያፈርሳል ማለት። አይፈቀድም አደለ ከግድብ በላይ ውሃ እንዲፈስ ግድቡ መጠን አለው። የሆነች ቦታ ላይ ከፍታ ካለ እዛች ቦታ ላይ ቀዳዳ ተበጅቶለት በዛ በኩል ትንሽ እንዲተነፍስ ይደረጋል። በተረፈ ክረምት መጥቶ የሚሞላ ከሆነ ማስተንፈሻዎች አሉ፣ በእነዛ ማስተንፈሻዎች እንዲሄድ ይደረጋል እንጂ በምንም አይነት መልክ ግድብ አሁን ሃይድሮኤሌክትሪክን በሉት ለእርሻ አገልግሎት ለመስኖም አገልግሎት በሉት የሚገደቡ ትንንሽ ሆነ ትልልቅ ግድቦች ተገድበው ውሃ በላያቸው ላይ አይፈስም። ሳይንሱ አይሰራም አይፈቅድም። በላያቸው ላይ ውሃ ፈሰሰ ማለት አጠገባቸው ውሃው እንደዚህ ዘሎ ፏፏቴ ሰርቶ ሲያርፍ የግድቡን ስር ቦርብሮት ራሱ ግንቡን ይንደዋል። ስለዚህ እንደዛ እንዲሆን አይፈቀድም። በተፈቀደለት አውትሌት ማስተንፈሻ እንዲተነፍስ ይደረጋል። ስለዚህ ግንቡ ስልጣን አለው። ስልጣኑ ከፍታ ነው። ስልጣኑን አልፎ የሚመጣ ውሃ አይኖርም፣ አይፈቀድለትም። ስልጣኑን አልፎ የሚመጣ ውሃ ግንቡን ከቂጡ ሸርሽሮ ያፈርሰዋል ማለት ነው። ስለዚህ ግንቡ ስልጣን አለው። ስልጣኑ ከፍታው ነው። ግድቡ ስርዓት አለው። ስርዓቱ የተዋቀረበት አጥሩ ቅጥሩ ነው የተዋቀረበት በር አለው አጥር አለው አይደል? እነሱ ስርዓቶቹ ናቸው። የተሰራበት ስርዓት ነው። ስርዓቱ ሲፈርስ አይደለም እንግሊዛውያን ስርዓቱን ለማፍረስ አልመጡም። የተገነባውን የግንብ አጥር እንዳለ ልንናደው ብለው አልመጡም። ለመሰንጠቅ ብቻ እንደመጡ ዋንስ እሱ ከተሰነጠቀ የተሸከመው ገድቦት የነበረው ውሃ እንዳፈረሰው። ግንቡ ስርዓት አለው ስርዓቱ ፈርሶ አይደለም ከተሰነጠቀ ያ ግድብ ፈራሽ ነው ማለት ነው። ስለዚህ ግድብ እንዲሰነጠቅ አይፈቀድለትም። እድል አይኖሩም። በየጊዜው ቼክ ያደርጉታል። አንዲት ክራክ ነገር ካለች ወዲያው እንዲስተካከል ይደረጋል፣ ወይም ውሃው እንዲቀንስ ይደረጋል። ካለዛ ጉዳቱ ከፍተኛ ነው። ግድቡ አቋም አለው። አቋሙ በሰፊው እግሩ፣ ቅድም እንዳሳዩዋቸው እግሩ ሰፊ ነው። ከላይ ስናየው ግንብ ትመስላለች፣ ትንሽ መንገድ አስፋልት ያላት አናት ትመስላለች። ከስር ግን በጣም ሰፊ ነው። ቂጡ በዛ፣ ቂጡ በዛ፣ እግሩ ተመስሉት። የጸናው በውሃው ግፊት፣ የማይናወፀው ውሃውንም ከወጀቡ ያሳረፈው ያ አቋሙ፣ ያ ጠንካራ አቋሙ በዛ አቋም ውስጥ ጥንካሬ አለ። ግንቡ ጠንካራ ነው፣ ጥንካሬ አለው። ጥንካሬውን የሰጡት ምንድን ናቸው? ኮንክሪቶች ናቸው፣ ስቲሎች ናቸው፣ ብረቶች እዛ ውስጥ የተገቡ ስትራክቸሮች ናቸው። በጣም ከፍተኛ ስትራክቸር አለ፣ የብረት ስትራክቸር የተሞላ ኮንክሪት አለ። እንግዲህ ለአቋሙ፣ ለስርዓቱ፣ ለስልጣኑ፣ ለተፈጻሚነት ከፍተኛ ሚና ይጫወታል ማለት ነው ጥንካሬው። ይሄ ጥንካሬ ግድቡ እንግዲህ ከትልቅነቱ፣ ከዚህ አሁን ከነገርኳችሁ ጥንካሬው የተነሳም አስፈሪ ግርማ አለው አይደለ? ይህ አስፈሪ ግርማው የስልጣኑ ምልክት ነው። ውሃው ጋር ሲመጡ፣ ውሃው ሞገደኛ ነው። ውሃው ለጊዜው ጸጥ ያለ ይመስላል እንጂ ንፋስ በተነሳ ጊዜ ይነፍሳል አይደለ? መንፈስ ብቻ አይደለም እየነፈሰ እሱን የተሸከመውን የገደበውን ግድብ ይላተማል፣ ይመተዋል። ይመተዋል የፍቅር የሚሆን የጠላቻ አላውቅም፣ ግን ይመተዋል። ግድቡን ይመተዋል፣ ግንቡን እየሄደ ይላተማል። አደለ? አልፎት እንዳይሄድ ማን ይከለክለዋል? ግድቡ ይከለክለዋል፣ ግንቡ ይከለክለዋል። ያ የተገደበ ያው ኢንተርቼንጅብል እየተጠቀምኩበት ነው፣ ተደርዱኛላችሁ። ግንቡ ይከለክለዋል። ውሃው ሞገድ እያነሳ እሱ ላይ ሲያላተመው አልፎት እንዳይሄድ ግንቡ ይከለክለዋል። እየመጣ እሱ ላይ ይላተማል። ግንቡ ሁሉ ጊዜ እዛ ጋር ፀንቶ የውሃው ሞገድ የውሃውን ወጀብ ግን ይቋቋማል። ውሃው ወጀበኛ ነው። ካጥቹ ንፋስ ጋር እየተማከረ የተባበረ ያንን ግንብ ይደበድባል ማለት ነው። በንፋስ ይረበሻል ውሃው ውሃው በንፋስ ይረበሻል። ጸጥ አለ ብላችሁ ትንሽ ንፋስ ከመጣ ውሃ ይረብሸዋል ውሃውን ይረብሸዋል። ግንቡ ግን አይረበሽም አይደለ። ግንቡ ምን ጊዜም ቋሚ ነው። ውሃው በወቅት ይለዋወጣል። የግድቡ ውሃ ሁል ጊዜ ቋሚ አይደለም። ከፍተኛ ፀሐይ ባለበታል። ለምሳሌ በአሁኑ ወቅት ሚያዚያ፣ ግንቦት የሰኔ መጀመሪያ ላይ የትኞቹም ግድቦቻችን ይቀንሳሉ። ከፍተኛ ትነት ይኖራል። የእኛ ሀገር ሞቃታማ ወቅት ስለሚሆን ማለት ከፍተኛ ትነት ይኖራል። ውሃው በእንደዚህ አይነት ወቅት ሰውነቱ ይላላና ይተናል። ክረምት ሲመጣ ደግሞ እኛ ሀገር በረዶ አይሆንም እንጂ የእኛ ሀገር በረዶ ቢሆን ግድቦቹም ይረጋሉ። ፈረንጆቹ ሀገር እንደዛ ነው። ግድቦቹ ከላይ ይረጋሉ፣ ይጋገራሉ። ግንቡስ በእነዚ ወቅቶች ውስጥ ሁሉ አይለዋወጥም፣ አይለዋወጥም ሙቀት ሆነብኝ ብሎ ኤክስፓንድ አድርጎ ክፍተት ትንሽ ልናፈስ ብሎ ኤክስፓንድ አያደርግም። እንደ ውሃው ወይም ለመትነንም አይሞክርም። ቅዝቃዜ በዛብኝ ብሎም ለመቋጠርም አይሞክርም፣ ግንቡ ማለት ነው። እንደዛ ከሆነ መገደቡን አይችልም ማለት ነው። ስራውን አይወጣ ማለት ድርሻን አይወጣ ማለት ነው። ውሃው መናጥ እንደተስማማው፣ ኃይሉም ከእርሱ እንደሚገኝ ውሃው በራሱ የሚንጠው ውሃ ኃይል እንደሚሆነው ነገር ግን ካልተገደበ፣ በግንቡ ካልተገደበ ጠፍቶ ሌላውንም እንዲያጠፋ ተረዱ። ውሃው ቆሟል ብላችሁ ብታስቡ፣ ፓወሩ ከመናጥ ይመጣል በመቆሙ ብቻ አይደለም። ልክ ልክ ክፍተት አግኝቶ ስንጥቅ አግኝቶ መንሸራተት ሲጀምር ነውጥ ይጀምረዋል። ያ ነውጡ አቅም ይሆናል፣ ጉልበት ይሆናል። ያ ጉልበቱ ደግሞ ማንኛውንም ነገር ጠራርጎ ይወስዳል። እሱንም የገደበውን ነገር ማለት ነው። ተፈጥሯዊ ግድብ እንግዲህ ምንድን ነው? ጨረስን፣ ሜታፎራችን፣ አድካሚውም ሜታፎር ጨረስን። ወደ ተፈጥሯዊ ግድብ ልመጣላችሁ ነው። ተፈጥሯዊ ግድብ ምንድን ነው? ተፈጥሯዊ ግድብ አፍራሾች ውስጥ እነማን ናቸው? አሁን እኛ ግድብ አፍራሾቹ ወይም ተፈጥሯዊ ግድብ አፍራሾቹ ነው አደለ ርዕሳችን። ተፈጥሯዊ ግድብ ምንድን ነው? ተፈጥሯዊ ግድብ አፍራሾች ውስጥ ምንድን ናቸው? እነማን ናቸው የሚለውን ነገር ነው የምናየው።